መዝሙር አባ ኢሳያስ ወልሰመት ባላለው የዝቋላ ደብረ ቅላቅ ተአም ነገር ወንደ ቅዱስ አበምኔት ነኝ በሰሞኑ የተደረገውን እና በዚያ ቦታ የተፈጸመውን ችግር በግልጽ ለማስረዳት ነው። በዝቋላ አቦ ገዳም በተፈጸመው ግድያ የኦሮሞ ነጻነት ጦር ወይም ኦነጦ እጄ የለበትም አለ። ታዲያ ማን ያለበት? መረጃውን በዝርዝሩ ልንገራችሁ በ ነፍሶች ፈጥነን ባንንደረደር፣ ጥያቄዎች ላይ ግን የመቆየት ልምድ ይኑረን። በደንብ ስሙ። ሊቀ ብርሃናት ቆሞ ሴኔታ ይባቤ ከእስር ተፈተዋል። ታሰሩ ተፈቱ። ነገ ሊቀ ሊቃውንት እዝራ አዲስ ተይዞ ይታሰራል። ታሰሩ ተፈቱ ልንል ነው? ከኔታ ይባቤ በፊት የቀደሙ የኔታዎች ተገለዋል። ባለፈው እየተናገርኩ ነበር። ከእነሱ የበለጡን የበለጥኩ እንደተጽነ ፈጣሪ ለሃይማኖቴ ለሀገሬ በሰላም በፍቅር እንድንኖር አላወቋትም እች ቤተክርስቲያን፣ አላወቋትም። ታግሳለች። ከዚያ በላይ ግን ቤተክርስቲያኗ ከተነሳች ግን ከባድ ነው፣ ከቁጥጥር ውጭ ነው የሚሆነው። ስልሙ ክርስቲያን በፍቅር እንድንኖር ነው የምንፈልገው። እዛቻ ማስፈራሪያ ይሄ ግን መቆም አለበት። አርህ ሰላም ሰላም፣ ጠና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምናላችሁ፣ እንደምንስቆያችሁ፣ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወዳችሁ ውድ ቤተሰቦቻችን በድጋሚ በአዳዲስ መረጃዎች ተመልሼ እመጥቻለሁ። በዝቋላ አባቶቻችን ጉዳይ ተመልሼ እመጥቻለሁ። እንዲሁም በብፁ አባታችን ብፁ አቡነ መቃሪዮስ ውስጥ ያስተላለፉት መልእክት ላይ የማስደምጣችሁ ይሆናል። ዘርፌ የከበደ በአዲስ መልክ መጥታለች። ወጡ እንጂ ልባቸው እዚህን ያለው እውነት ናቸዋለሁ የማስደምጣቸውናል የዘርፌን ጉዳይ ወደ ቪዲዮ ከመሄዳችን በፊት ሁላችሁን ቪዲዮ ሼር እያደረጋችሁ ላይክ እያደረጋችሁ ጀምሩት። ቀጥታ ወደ ቪዲዮ ወስዳችኋለኝ። ተከታተሉ። ለመልሶች ፈጥነን ባንንደረደር ጥያቄዎች ላይ ግን የመቆየት ልምድ ይኑረን። በደንብ ስሙ። ሊቀ ብርሃናት ቆሞ ሴኔታ ይባቤ ከእስር ተፈተዋል። ከእስር ተፈቱ እያለ እያስጨበጨበ እልል እያሰየ ጮቤ የሚያስረግጠውን በብሎክ ሸኙት። የምሬ ነው መነግራችሁ። ለምን ታሰሩ ብሎ ሳይጠይቅ ተፈቱ የምሥራች ዜና እያለ የሚያውጀውን በብሎክ ሸኙት። ቤተ ክርስቲያንን በዚህ ልክ እየተዳፈሩ አባቶችን እንደ ቦርሳ እያንጠለጠሉ እያሰሩ ወደ ገደል እየወሰዱ እየወረወሩ እየገደሉ መኖርና ማኖር ሊበቃ ይገባል። ይህን ድርጊት የሚፈጽሙ በሙሉ ሁል ጊዜ ተዋቸው ጮኸው ይወጣላቸዋል፣ ብለው ነው የሚገምቱን። ጥያቄዎች ላይ የመቆየት ልምድ ይኑረን። የኔታ ይባቢ ምን ባደረጉ ምን በበደዱ ነው ቀድሞ የታሰሩት? መፈታታቸው እንዳለ ሆኖ ጥያቄው መሆን ያለበት ለምን ታሰሩ ነው። እዛ ላይ እንቆዩላችን፣ እንቆይ፣ ጉዳይ ላይ እንቆይ። የኔታ ታሰሩ ተፈቱ። ነገ ሊቃውንት እዝራ አዲስ ተይዞ ይታሰራል። ታሰሩ ተፈቱ ልንል ነው። ከኔታይ ባይ በፊት የቀደሙ የኔታዎች ተገለዋል። ባለፈው እየተናገርኩ ነበር። በጣም በርካታ ሊቃውንት በተለይ በጎንደር አካባቢ በየቤቱ እየተመነጠሩ ተገለዋል። ልክ እነሱ ሲገደሉ ጣና ደሴት ላይ ለምታርፍና ነገ ለምትመዘብር መርከብ አደባባይ ተከበብናም ታጨበጭባል እንኳን ደስ አለ ያበጥርልሃል ይቀጥላል። ጉዳይ ላይ ጥያቄ ላይ የመቆየት ልምድ ይኖራል። ያንን ካላደረግን አናልፍ አናልፍ። እንደ ማህበራዊ ሚዲያ አጠቃቀም ወንጌል የሚሰበክ ዝማሬ የሚዘመር ሌላም የባሰ የባሰ ጉዳይ ይፈጠር፣ ሆልድ ዳርገን ጥያቄው ላይ የመቆየት ልምድ ይኖራል። ጥያቄ ላይ መቆየት ባትል ባንናገር መፍትሄ ባይመጣ የሆነ እንደምትሉት እናንተ ተደራጅተን የሆነ ነገር ማድረግ ባንችል ቢያንስ በጸሎት ሀሳቡ ላይ እንቆይበታለን። ሞዴሬተሮች ካላችሁ ሞዴሬተሮች ካላችሁ ስራሱ ተናግሪያ የሚሆንብን ነገርና እኛ ተራርቀን ያለ ተራርቀን ያለ በዚህ ሁኔታ ውስጥ የምናመጣው ለውጥ ኦኬ። እንደሰማችሁት ወንድማችን ቴዶ ዘሩፌል ያነሳው ሀሳብ እውነት ላቸዋለሁኝ መቶ በመቶ ፐርሰንት ትክክል የሆነ ሀሳብ ነው ያነሳው። አዎ ከእስር መፈታቱን መዘገቡ ለእኛ ምንም የሚጠቅመን ነገር የለም። ለአባታችንም ምንም የሚጠቅም ነገር የለውም። እንግዲህ እንዳያችሁት እዚህ ጋር የሚያሳየን ነገር እኛ አባት መታሰራቸውን ያውቃሉ፣ ነገር ግን አውቀው ዝም እንዳሉ ነው የሚያሳየን ማለት ነው። ስለዚህ ከእስር ተፈታ ብሎ ዘገበው ምንም የሚጠቅም ነገር የለም። ከመታሰራቸው በፊት ለምን ታሰሩ ብለው መጠየቅ እያለባቸው ይህን ነገር ዘንግተው ዝም ብለው ሲያበቁ ከእስር ተፈቱ እያሉ ዜናም የሚፖስቱ አሉ። እውነት ቴዲ ቴድ እግዚአብሔር ያክብር ማለት። ወዳለን ወደ ቀጣይ መረጃ ተከታተሉ። አስደሳች ዜና ለኦርቶዶክሳውያን፣ ሊቀ ብርሃናት የኔታ ይባቤ ከእስር ተፈተዋል። በሰሜን ጎጃም ሀገረ ስብከት ሰሜን ሜጫ ወረዳ ቤተ ክህነት ድል በትግል ቀበሌ የምትገኘው የፈለገ ብርሃን ናዳ ቅድስ ማርያምና እና ክብረ ደናገል ናዳ ቅድስ ላሊበላ አንድነት ገዳም አበምኔትም ናቸው። የመጽሐፍት ትርጓሜ፣ የቅኔ የፍትሐ ነገሥት ተጠያቂ ሊቅ ናቸው። ስለ ክርስቶስ የሞቱ ዓለምን የናቁ ገዳማዊ መነኮስ ናቸው። ጵጵስናቸውን አልፈልግም ብለው ዕድሜ ዘመናቸውን ጉባኤ ቤት ዘርግተው በማስተማር በጸሎት ላይ የነበሩት የኔታ ይባቤ ዛሬ ከታሰሩበት መፈታታቸውን አይተናል። አቀባበላቸውም የንጉሥ እንደነበር ተመልክተናል። ኦርቶዶክስ ስትሆን እስርም ያምን ባህል እንኳን የኦርቶዶክስ ተዋሕዶ አማኝ ረከኝ አባቴ፣ ለልጆቹ እንኳን በሰላም ተመለሱላቸው። ኦኬ፣ እንግዲህ በአባታችን በየኔታ ይባቤ ጉዳይ ድምጻችሁን ስታሰሙ የነበራችሁ ኦርቶዶክሳውያን የኔታ ይባቤ ከእስር መፈታታቸው በትናንትናው ዕለት ተሰምቷል ማለት ነው። እንኳን ደስ አላችሁ ማለት እወዳለሁ። በዚህ ጉዳይ ተመስገን ድምጽ ለሆናችሁ ሁሉ እግዚአብሔር ያክብርልን ማለት እወዳለሁ። በአባታችን ጉዳይ ላይ በዝቋላ አቦ ገዳም በተፈጸመው ግድያ የኦሮሞ ነፃነት ጦር ወይም ኦነጦ እጅ የለበትም ማለም፣ ታዲያ ማነው ያለበት? መረጃውን በዝርዝሩ ልንገራችሁን። በዝቋላ አቦ ገዳም በተፈጸመው ግድያ የኦነግ ሰራዊት እጄ የለበትም አለ። በምስራቅ ሸዋ ሀገረ ስብከት በሚገኘው ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ሰኔ 15 ቀን 2017 ዓም አባ ኃይሌ ሚካኤል የተባሉ መኖክሴ በአጥቂዎች መገደላቸውን መዘገባችን ይታወቃል። አንድ ስማቸው እንዲጠቀስ ያልፈለጉ የገዳሙ ኃላፊም ለአዲስ ስታንዳርድ መጽሔት እንደተናገሩት ከ10 ዓመታት በላይ በገዳሙ የኖሩት አባ ኃይለ ሚካኤል ላይ ይህን ግድያ የፈጸሙት ከኦነግ ጦር ጋር ግንኙነት ያላቸው ታጣቂዎች ናቸው ብለዋል። ታጣቂዎቹ መነኩ ሲሆን በጥይት ከደበደቧቸው በኋላ ወደ ገደል ወርወረው እንደጣሏቸው አስረድተዋል። የእኚህ አባት አስከሬን ከገደል ውስጥ ወጥቶ በትላንትና እለት የቀብር ስነስርዓታቸው መፈጸሙንም ትላንት በዛ ሀበሻ ዜና ላይ ዘግበናል። በአባ ኃይለ ሚካኤል ላይ ይህ ግድያ በተፈጸመበት ወቅት መሪጌታ ዘላለም የተባሉ የድጓ መምህር ደግሞ ከፍተኛ ድብደባ ተፈጽሞባቸው መገኘታቸው የሚታወቅ ሲሆን፣ ይህን ተከትሎ ሌሎች በቅዱሳን ከተማ የሚኖሩ መነኮ ሰዓት አካባቢውን ለቀው ወደ ገዳሙ ለመሄድ መገደዳቸው ተገልጿል። በዚህ ጉዳይ ላይ መግለጫ የሰጡት አንድ የኦነግ ጦር ወይም የኦነግ ሸኔ ከፍተኛ አማር ድርጊቱን መንግስት በተለያዩ ቡድኖች መካከል አዲስ ውጥረት ለመፍጠር የጠቀመበት መሆኑን መግለጻቸውን ዘገባ አስልቷል። እኚህ አማር ሲናገሩም የኦነግ ጦር ኃይል አባላት በገዳሙ አቅራቢያ ያሉም ይህ በመንግስት የተቀነባበረና የተቀናጀም የሀሰት ዘመቻና ማለታቸው የጠቀሰው አዲስ ስታንዳርድ ጨምረው ከቅርብ ጊዜ ወዲህ በተለያዩ ታጣቂ ኃይሎች መካከል የአግድሞሽ ግጭት በመቀነሱ መንግስት ይህን መልሶ ለመቀስቀስ በሚል አድርጎታል የሚል እምነት እንዳላቸው መናገራቸውን ከዘገባው ላይ ተመልክተናል። ኢሳይስመት እባላለሁ። የዝቋላ ደብረ ከባቅጣ ነገሩ መስቅዱስ አበምኔት የተዘነኝ በሰሞኑ የተደረገውን በዚያ ቦታ የተፈጸመውን ችግር በግልጽ ለማስረዳት ነው። የምሳቸዋን ሀገረ ስብከት ስር የሚገኝ ታላቅ ገዳም ነው። ያውም በገዳማውያኑ በባህይታውያኑ በዝጉሃኑ ከሰው ተለይተው በበአት ተከተው ጤዛውን ልሰው ድንጋዩን ጠንጠር ሰው ጥሬ በልተው የሚኖሩ በሚኖሩ ባህይታውያን ላይ በሰሞኑን የተፈጸመውን ግፍ ወይም ችግር ለመግለጽ ነው። እዚህ እኒህ ገዳማውያን ባህይታውያን በዋሻ የሚኖሩ ለዓለም የሚጸልዩ ለሀገር የሚጸልዩ አባቶች ሲሆኑ አልጠረጠሩ ሰዓት ድንገት አደጋ ደርሶባቸዋል። ዋሻቸውን ከፍተው ገብተው አንዱን አባት በግፍ በጥይት ደብድበው ከገደሉ በኋላ ሬሳቸውን ወደ ገደል ጥለውት ነበር። ወደ ስምንት ያህል ነበሩ ባህታዊ እያሉ ስምንት ናቸው። አንደኛው በሀይታዊ ጠፍተው ነበረ ሸሽተው ማለት ነው እና በዚህ ምክንያት ሁለት ተውሎ ተላልፎ ነበረ፣ ያልተረጋገጠ ነው። እኛ ያው ስለጠፉ ያው እንደ ሞት ቆጥረን ነው ማለት ነው። ያው ተጠቅሱን ስለነበረ ምናልባት ሙታ የሆነው ያሉ ተውሎ ነው፣ አንደኛው ሁለት ተውሎ የነበሩት፣ ትክክለኛው ግን አንድ አባት ናቸው የተሰውት። ጫካ ለጫካ ቦታው አመቻ አይደለም፣ ገደላማ ቦታ ስለሆነ ያንን በመከራ ገደሉን እየባጠጡ ነው ወደ ላይ ደወሉትና ያው ገዳሙ ከሰማ በኋላ ደወል ተደውሎ የተወሰኑ አባቶች ወርደው እንዲያዩ ተደርጎ መልዕክት ተላልፈዋል በመንግስት አካላት ያው እዛም የመከላከያ ሰራዊት ማለት ያው የክልሉ ጸጥታ ኃይሎች ገዳሙን የሚጠብቁዋሉና ለነሱ ተነግሯቸው ያ በኋላ ወርደው ያለውን ሁኔታ ካረጋገጡና ካዩ በኋላ በማግስቱ ኃይል ተጨምሮ ከወረዳው ከአድማላ ሌላ ኃይል በመጨመር ተጠናክሮ ወርዶ ያው የነበረው ጠላትም ይህንን ሲያይ የኃይሉ የልዩ ኃይሉ ወይም የጸጥታ ኃይሉ መምጣት ሲያይ ተበታትነዋል። እዚህ ከዚህ በኋላ እስከሌናቸውን ተሸክመው እስከ ገዳም ድረስ ላይ ወጥቶ በገዳሙ ከቀደሙት ሰማዕታት አጽመ ጋራ እንዲያርፍ እንዳይጥ መሞከሪያ የሆን ነው። እኛ ሆነ ሀጫሉ ኦርቶዶክስ ስለሆነ ነው መሞከሪያ የሆን፣ አገርን ለማተራመስ፣ አገርን ለማበላሸት የሌላ እምነት ሰው አልተነካ። የዚቹ ቤተክርስቲያን እምነት ተከታይ ሀጫሉ ነው ተመርጦ የተገደሉ። ወሬ ከምታወራ ንቃ፣ ያለበትን አስተውል። ምን እየተደረገ እንደሆነ አስብ። ማህተብ ስለ አሰርክ ብቻ ትጠፋለህ። ኦርቶዶክስ ስለሆንክ ብቻ ትሞታል። ንቃ ቤሪ አድንም በማስፈራራት እንዲናደርጋልን እንዲናደር አይቻልም፣ አይቻልም። አላወቋትም፣ ይች ቤተ ክርስቲያን አላወቋትም። ታግሳለች ከአቅሟ በላይ እየሄደ ነው ያሉ። ከዚያ በላይ ግን ቤተክርስቲያኗ ከተነሳች ግን ከባድ ነው፣ ከቁጥጥር ውጭ ነው የሚሆነው። ግን ሀገራችን ሰላም እንዲያደርግልን እመኛለሁ። እኛ ሰላም አዋጅ ነጋሪዎች እንጂ የሁከት ነጋሪዎች አይደለንም። መገፍተር እያንዳንዱ ማሰር ማነቅ፣ ማገት ይሄ የመሳሰለ ነገር መቼ ነው የሚቆመው? በኢትዮጵያ ውስጥ ላይ መቼ ነው የሚቆመው? እንዲቆም እንፈልጋለን። እኔ እኮ ዲሞክራሲ ያለበት ሀገር መስሎኝ ወደዚህ ሀገር የመጣው እዚህ ዲክታተር የበዛበት ከሆነ ኮ ወደዚች ሀገር መምጣት አልፈልግም ነበር። ሀገሬ ስለምወድ፣ ሀገሬ ስለማፈቅር ነው። ኢትዮጵያ ከምትጠፋ እኔ በጠፋ ይሻለኛል፣ እኔ በሞት ይሻለኛል። ማለት የኢትዮጵያ ቤተክርስቲያን ክብር ያላት ናት። ማንንም የሃይማኖት ድርጅቶች ከፍ ዝቅ ቢሉ ግን ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያክል ግን በእምነት ድርጅት የለም የለም። በጥምቀቱ የሚያምርባት እቺ ቤተክርስቲያን ነው። በደመራ በዓል የሚያምርባት እቺ ቤተክርስቲያን። ምን አደረገች? ምን ነው የበደለችው? ለምን ይቅር አይሏትም? ለምን እነዚህ ተንኮለኞች፣ በዚህ የከሰሩ ፖለቲከኞች እየገቡ እቺ ቤተክርስቲያን ለምን ሊያደሟት ይፈልጋሉ? ለምንድን ነው? ምን አደረገን? ምን በደለን? ምን አጠፋል? በዓል በተከበረ ጊዜ ምክንያት እየፈጠሩች ቤተ ክርስቲያን ለምን ያደሟታል? ለምን ያቃጥሏታል? ለምን ረብሻ ይፈጥራሉ? ቤተ ክርስቲያን የሰላም ቦታ እኮ ናት። የበረከት ቦታ ናት። የነጻነት ቦታ ናት። እንዴ ሀገራችን እኮ ነው። ምድራችን ነው። ኢትዮጵያ እኮ ናት። ይህች ሀገር የማንንም ሀገር አይደለችም። ሌላ ተከተለኝ አልተከተለኝ ለቤተ ክርስቲያን ሕይወቴ ግን አንገት እሳ ይፈሰጣል። የኢትዮጵያ ምድር ነው። የትም ምስራቁ፣ ምዕራቡ፣ ሰሜኑ፣ ደቡቡ ካርታው የዝ ክልል፣ የዝ ክልል፣ የዝ ክልል አይደለም። የኢትዮጵያ መሬት ነው። ሁላችሁም የተወለዳችሁ የኢትዮጵያ መሬት ነው። እቺ ቤተክርስቲያንም ነው የኢትዮጵያ ናት። ገፍትሮ ለመጣል የሚያስቡ ከሆነ ግን አደገኝነቱ ብዙ ነው፣ ከባድ ነው። መላው የኢትዮጵያ ሕዝብ ላይ ይከተለዋል። ዝም ብዬ አይደለም። ሌሎች ተጽዕኖ ፈጣሪዎች ናቸው ብላችሁ የምትናገር አላቸው። ከነሱ የበለጡን ግን የተጽዕኖ ፈጣሪ ነው። ለሃይማኖት የለሀገር በሰላም በፍቅር እንድንኖር ነው። ሞስልሙ ክርስቲያን በፍቅር እንድንኖር ነው የምንፈልገው። እዛቻ ማስፈራሪያ ይሄ ግን መቆም አለበት። ለብጹ አባታችን ብጹ አቡነ መቃሪዮስ ቃለ ሕይወት ያሰማልን። መልእክቱ እንደሰማችሁት እጅግ የሚደንቅ የሚገርም መልእክት ነው ያስተላለፉት። አሁን የምናየው ወደ መምህራችን መምህር ደረጀ ዘወይን የነጋሽ ጉዳይ እንሄዳለን። እንግዲህ መምህራችን መምህር ደረጀ ዘወይን የነጋሽ ሰሞኑን መታሰሩ ሰምተናል። በእስር ቤት መሆኑ ህመም እንደገጠመው በሆስፒታል ላይ እንዳለ ወንድማችን ነጋሽ ያስተላለፈው መልእክት አለ። እስኪ ሙሉ መረጃውን ከሱ አድምጠን እንመለስ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ እንግዲህ እስር ቤት እንዳሉ የሚታወቅ ነው። እንደዚሁ ሜክሲኮ አካባቢ የሚገኘው የፌዴራል ወንጀል ምርመራ ቢሮ ውስጥ ይገኛሉ። በጣም በሚያሳዝን በሚያስገርም መልኩ እንግዲህ ትናንትና እንዲፈቱ ፍርድ ቤት ወስኖ ነበረ በዋስትና ዋስትናም ተፈቅዶላቸው ነበረ። ትላንት ይፈታሉ ብለን ስንጠብቅ ነበር። እሱ ብቻ አይደለም፣ በጣም በሚያሳዝን መልኩ ዛሬ የዋሉበት ሁኔታ ነገሮች ትንሽ ከአቅም በላይ ሆነው በፖሊስ ሆስፒታልም ሲታከሙ ነው ያሉት። ስልቀ ተጓን መምህር ደረጃ ነጋሽ ዘውይንዬ እንደዚሁ የኔታ ይባቤም ደግሞ ከእስር መፈታታቸውንም ሰምተናል። ስለሳቸው እንኳን ደስ ያላችሁ ብለን መምህርን ደግሞ እንደዚሁ ያዘ። ኦኬ እንደሰማችሁት መምህራችን መምህር ደረጃ ዘውይንዬ ነጋሽ ያሉበት ሁኔታ ይህን ይመስላል። በጣም ያሳዝናል። ምንም ማድረግ አይቻልም። እግዚአብሔር ይማራቸው፣ እግዚአብሔር ጠብቃቸው። ማለት ወዳለኝ ኦርቶዶክሳውያን፣ በጣም እጅግ የሚያሳዝን ነገር ነው ማንኛው እዚህ ቅዱስ ክርስቲያን ላይ እየደረሰ ያለው እንዲሁም መምህራኖቻችን ላይ፣ አንቂዎቻችን ላይ እንደዚህ ያለ ነገር መድረሱ እጅግ የሚያሳዝን ነገር ነው። አሁንም ለመምህራችን ፍትህ ልንጠይቅ ይገባል። ኦርቶዶክሳውያን መምህራችንን ብዙዎች ድምፅ ሲሆናቸው አላዩም፣ ብዙዎች ዝም ብለዋቸዋል። እውነት በጣም የሚያሳዝን ነገር ነው። ፍትህ ለመምህራችን መምህር ደረጀ ዘወይን እየነጋሽ ማለት ወዳለኝ ወደ ሶስት ጊዜ ስለ ዝቋላ ቪዲዮ ሰራሁኝ፣ ሶስቱም ቫይራል አልወጣም። ለምን እናንተ ኮፒሊንክ ስለማታርጉ? አንድ ሰው ሀያ ጊዜ ኮፒሊንክ ማረጋግተዋል። ለማንኛውም ግን በምትችሉት አቅም ስለ ቤተ ክርስቲያን ያገባኛል፣ ስለ አባቶች መገደል ያገባኛል ለምትሉ ክርስቲያኖች የኔን ቪዲዮ እባካችሁ በተቻላችሁ አቅም ኮፒሊንክ አርጉኝ፣ አደራ አደራ። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ጎርጎርዮስ፣ የጠቅላይ ቤተ ክህነቶቹ ትልልቅ አመራር፣ የቤተ ክርስቲያን አመራሮቹ ስለ ዝቋላ ምንም አይነት መግለጫ አልሰጡ፣ ምንም አይነት ነገር ማለት ነው። ለምን እንደሆነ እኔ አልገባኝም። ባለፈው በዝቋላ ላይ ስንት መነኮሳት አባቶች ተገደሉ፣ ዝም ተባለ። አሁንም በግፍ ተገደሉ፣ ከሚጸልዩበት በዓታቸው ተገደሉ ሲባል ምንም አይነት መግለጫ አልሰጡም። ወደፊትም እንደዚህ ነገር ሲፈጠር ዝም ነው የሚባሉ። እስከ መቼ ነው ዝም የሚባለው? እስከ መቼ ነው በሀገራችን እንደዚህ ተሰደን የምንኖረው? እስከ መቼ ነው የአባቶች መገደል ዝምታ፣ ዝም የሚባለው እስከ መቼ? ለምንድነው የቤተክርስቲያን አመራሮች ለምንድነው ቤተክርስቲያኑን የምጠብቁ ቢያንስ እንኳን መግለጫ ስታችሁ የገዳም አባቶች በሰላም በሰላም ለሀገሪቷና ለቤተ ክርስቲያን ሲያምቷል ጸሎት የሚያደርጉትን እንኳን እንዲጠበቁ ማታረጉት፣ ከአንድ ስህተት ለምንድን ነው ማተማሩት? ፕሊስ እባካችሁ ክርስቲያኖች ደግሞ በቻላችሁ ታቅም ድምፁ፣ የቤተ ክርስቲያን አመራሮች እባካችሁ መግለጫ ስጡ። እባካችሁ እናንተን ያላችሁ ከእግዚአብሔር በታች የቅድስት ቤተ ክርስቲያናችን መሪዎች የሆናችሁ አባቶቻችን በአዲሱ የሲኖዶስ ምርጫ እንደተመረጣችሁ በሚዲያ ላይ የምትሰሩ ኦርቶዶክሳውያን ጥንቃቄ አርጉ ብላችሁ ነበር መግለጫ ያወጣችሁት። ከአራት ቀን በፊት በዝቋላ አቡነ ገብረ መንፈስ ቅዱስ አንድነት ገዳም በሚገኙ ገዳማውያን አባቶቻችንና መነኮሳት ላይ የደረሰውን የግፍ ግድያ ሳትሰሙ የምትቀሩ አይመስለኝም። ታዲያ እንዴት እስካሁን ድረስ በአራት ቀን ውስጥ እንዴት መግለጫ አትሰጡ? እንዴት ይህ ግፍ ይፈጸማል ብላችሁ አልተናገራችሁ? ለምን የአባቶቻችን አሰቃቂ ግድያ እንዴት አላመማችሁ? ቢያንስ እስካሁን ድረስ የት እንዳሉ የማይታወቁት የታገቱት አባቶቻችን እንዲለቀቁ እንዴት መግለጫ አትሰጡ? የምር ያማል። እባካችሁ ዝምታችሁን ስበሩ። ሰገነት ላይ የወጣች ዝምታን የመረጣች ከአፋችሁ ኩራት አይጣ። እሱ ነው ቀን የሚያወጣ፣ እሱ ነው ቀን የሚያወጣ። ኦኬ፣ አሁን የምንሄደው ከወንድሞቻችን ድምጽ ባሻገር ወደ ዘማሪ ዘርፍ የከበደ ወስዳችኋለሁ። እንግዲህ ዘማሪ ዘርፍ የከበደ አርሁ እያለች እየቀደሰች ነው ያለችው። በጣም የሚያሳዝን ነገር። ለማንኛውም እስኪ ወደ እሷ ወስዳችሁና የራሳችሁን ሀሳብ ኮመንት ነው የምታስቀምጡልኝ ይሆናል። እስኪ ሰምተናት እንመለስ።

መኳንንት እቺ ቤተ ክርስቲያን ተሳስታለች ብለሽ አይደል የሄድሽው? ታዲያ የተሳሳተችውን ቤተ ክርስቲያን ቃል፣ የምትጠቀመውን ቃል እግዚአብሔር እና ዜማ ለምንድን ነው የምትጠቀሚው? ለምን አስፈለገ? በራስሽ ዛቢያ ትሽከረከሪ። ግዴታ ቤተ ክርስቲያን መነካት አለባት? ልክነን ብላችሁ ሄዳችሁ የለ። በቃ ይሁን ሂዱ በቃ በራሳችሁ መንገድ ሂዱ። እዛው ራሳችሁን ቻሉ። ሁል ጊዜ ማስመሰል አይሰለቻችሁ? ሁል ጊዜ የቤተ ክርስቲያንን፣ ሁል ጊዜ የተዋሂዶን ሁል ጊዜ የምትጠቀሙት ነገር በሙሉ በቃ ከቤተ ክርስቲያን ከኛ የምትወስዱት ነው። ለምንድን ነው እንደዚህ የምታደርጉት? በቃ በራሳችሁ መንገድ፣ በራሳችሁ ዛቢያ ላይ በቃ ተሽከርከሩ። ቤተ ክርስቲያንን አትንኳት፣ ታውዋት ምን አይነት እንዶ በረብስማ እንግዲህ እንደሰማቸዋት ዘማሪት ዘርፍ የከበደ ያው መሰረት ስለሌላቸው ሁልጊዜ በኦርቶዶክስ ስር ታከው ስለሆነ ተደግፈው ስለሆነ የሚጓዙት አርሁ እያለች ነው እየቀደሰች ያለችው። ያው ውስጣቸው እዚህ እንዳለ ግልጽ ነው። ያው ከኦርቶዶክስ ከሌለች እነሱ መኖር ስለማይችሉ ይታወቃል። ከኦርቶዶክስ ላይ ተለጥፈው ስለሚኖሩ ዘርፌ እንግዲህ አርሁ ብላ እየቀደሰች ነው ያለችው። ነው ማንኛውም ልቦና ይስጥሽ ነው ማለት መወደው ሌላ ምንም ማለት አልፈልግም። ቤተ ክርስቲያን ጥግ ላይ የሆናችሁ የምትጀናጀኑ ሴትና ወንዶች ካፕሎች ቤተ ክርስቲያን ደጅ ላይ ታገብኛለች ጥያቄ የምትጠይቅ ወንድ ጥንቃቄ አርግ። ቤተ ክርስቲያን መጀናጀኛ አይደለችም፣ አካባቢ የአምልኮ ስፍራ ነች፣ ጸሎት የምናደርግበት ከእግዚአብሔር ጋር የምንገናኝበት እንጂ ቁጭ ብለህ ጥግ ላይ ከሴት ጋር የምትጀናጀንበት ፍቅር መሰራበት አይደለችም። ቤተክርስቲያን ሰው ሁለተኛ ቤተክርስቲያን ውስጥ ስላለች ያቺ ሴት ትቀበለኛለች ብለ በዩሩኝታ ተንበርክከ ፈቃዷን ሳጠይቅ ታገብኛለች ጥያቄ የምጠይቁ ሰዎች ውጭ ማ እግዚአብሔር ቤተክርስቲያን ደጅ ስላለች አሳፍሬ አገባታለሁ እሺ አስብላታለሁ ብለህ ቤተክርስቲያን ውስጥ ታገብኛለች ጥያቄ የምጠይቁ ሰዎች አድቡ። ቤተክርስቲያን መሰካከሻ አይደለችም።